ሰላም ሰላም፣ እንደምናላችሁ እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። በዛሬው ቪዲዮአችን የምናየው ምንድን ነው? አሪፍ የሆነ ዳቦ ቆሎን እንዴት በቀላል መንገድ ማዘጋጀት እንችላለን የሚለውን የምናይ የሆነ ወደ ስራው ስገባ፣ አዜጋጀን ታጥቤ የማቦካበትን ንጹህ ሳህን አዘጋጅቻለሁ። ስኳር አደርጋለሁ። ጣፋጭ ነገር የማትመገቡ ከሆነ ስኳር አለማድረግ ወይንም ደግሞ በትንሹ መጠቀም ትችላላችሁ። ሩብ የሾርባ ማንኪያ ጨው አደርጋለሁ። ሁለት ማንኪያ ሀሊብ ኒዶ ወይንም ደግሞ ወተት ፓውደር አንድ እንቁላል ዱቄት ደግሞ ሁለት የውሃ ብርጭቆ አድርጊያለሁኝ። ዘይት ደግሞ አንድ በትንሹ ሻ ብርጭቆ ማለት ነው። ዘይት ማለት የለበትም። ይህንን ካደረግኩኝ በኋላ ትንሽ የውሃ ጣብ እያደረግኩኝ እንዳይቀጥን በደንብ አሽቼ አወቀዋለሁ ማለት ነው። እያንዳንዱን ነገር መጠናችሁ የምታደርጉት በምታወቁት የዱቄት ልክ ነው። በጾም ሰዓት ካለ እንቁላልና ካለወተት ማዘጋጀት ትችላላችሁ ማለት ነው። እና ደግሞ የምንሰራው ዳቦ ቆሎ ድርቅ እንዳይለብን በቂ ዘይት ማድረግ አለብን። የሆነ ስናወቀው እጃችን ዝት ይላል። እንደዛ እስከሚሆን ድረስ ዘይት ማድረግ አለብን። ምክንያቱም በቂ ዘይት ካላደረግን በኋላ ድርቅ ነው የሚልብንና በደንብ ካላሸነው ደግሞ ለመቁረጥ አይመቸንም ማለት ነው። በደንብ ተስተካክሎ እንዲቆረጥልን በደንብ አድርገን ማሸት አለብን። በዚህ መልኩ አብኩቼ ከጨረስኩኝ በኋላ ሰሀል ላይ ሰፊ ሰሀል ላይ አደርግና ሰፊ ሰሀል ላይ ወይንም ትሪ ላይ ያቦካሁትን ሊጥ የቀነስኩኝ እንደዚህ በሰፊው ዳምጠዋለሁ ማለት ነው። እዚ ጋ ለረመዳን ፈጣይር ምናምን ስንሰራ የምንዳምጥበትን ጨቷ አለ። በሱ ካለ እሱ መጠቀም ትችላላችሁ። እኔ ግን የተጠቀምኩት ብርጭቆ ነው። በብርጭቆ ቢሆን መዳመጥ ትችላላችሁ። እንደዚህ ከዳመጥኩት በኋላ በቢላ እዚህ ጋር ስራ እንዲያፈጥን ነው። እንደዚህ በዚህ መልኩ ከተጠቀማቸው ያፈጥናቸው በቀጫጭ ነው። በቢላ ሰነጥቀዋለሁ ማለት ነው በቀጫጭ ነው። ከሰነጠቁት በኋላ እንደምታዩት በትንሽ በትንሽ ዋ አቆርጠዋለሁ ማለት ነው ያቦካሁት ሊጥ እንደዚህ እየቀነስኩኝ በሰፊው እየዳመጥኩኝ በቀጭን በቀጭኑ በሰኬን በሰኪን በሰኪን በቢላም ሊሆን ይችላል፣ በመቀስም ሊሆን ይችላል መቁረጥ ትችላላችሁ። በጣም ነው የሚያፈጥ ነው። በእጅ ጠቅልሎ መቁረጡ በጣም ነው ጊዜ የሚወስደው ማለት ነው፣ ሰዓት ይወስዳል። እና በእጃቸው እየጠቀለላቸው ሞከር የነበረ እኔ የራሱ በእጅ ጠቅልዬ ለመቁረጥ ማለት ነው፣ ግን ጊዜ ስለማይበቃኝ እንደዚህ በመዳመጫው ዳመጬ በቢላው ሰንጠቅ ሰንጠቅ አድርጌ እንደዚህ በምታዩት መልኩ ቆርጫዋለሁ ማለት ነው በዚህ መልኩ ሲሆን ስራችንን ያቀልልልናል፣ ጊዜ የማይወስድም። መጀመሪያ ላይ ከመዳመጣችሁ በፊት ዱቄት ትነሰንሱበታላችሁ ሳህኑ ላይ ማለት ነው። ምክንያቱም ስቆራርጡ እንዳይያያዝባችሁ እና ደግሞ በደንብ ካላሻችሁት መጀመሪያ ላይ ስታወቁ በደንብ ካላሻችሁት እንደፈለጋችሁት በፈለጋችሁት ቅርጽ ልትቆራርጡት አትችሉም። በራሱ ጊዜ የሚሆነ ብጥስጥሴ ማለት ቁርጥርጥ ነው የሚለው፣ በራሱ ጊዜ ማለት ነው። በደንብ ካሻችሁት እናንተ በምፈልጉት ቅርጽና በምፈልጉት መጠን ሳይያያዝ በስነ ስርዓቱ መቁረጥ ትችላላችሁ ማለት ነው። እና ደግሞ በቂ ዘይት ካደረጋችሁበት፣ ዘይት ካነሰው ድርቅ ነው የሚለው፣ ልክ ቦረቦጭ ማለት ነው። አይቆረጠምም። የመጨረሻ መጀመሪያ ጊዜ እኔ መጀመሪያ ስሰራ እንደዛ ነበር የሆነብኝና ዘይት በደንብ ማድረግ አለባችሁ። እና ደግሞ በደንብ ማሸት አለባችሁ። ዋናው ነገር ምንድን ነው? ዘይትና መታሸቱ ነው ዋናው ነገር። ይኸው ቪዲዮ ላይ እንደምታዩት አንድ ጋር የቆራረጽኩትን በቀጭን በቀጭን የቆራረጽኩትን አንድ ጋር ራሱ አደራር ቤት አደርገው ምንም ነገር አይያያዝ። ምክንያቱም በደንብ ስላሸሁትና ደግሞ ስዳምጥ ዱቄት ስላነሰነስኩበት ማለት ነው ለመዳም ቅመሞች ምግብ የሌለበት ቤት የምትሰሩ ልጆች ዱቄቱን እራሱ ባታገኙ በገንዘባችሁ አስመጥጣችሁ እንደዚህ እያዘጋጃችሁ አረፍ ስትሉ ቆርጥም ታደርጋላችሁ። ቡና የምታፈሩ ልጆች ደግሞ ይህ ቡና ቁርስ ይሆናል እና በዚህ መልኩ አዘጋጅታችሁ ብትጠቀሙ አሪፍ ነው። በነገራችን ላይ እኔ ካሁን በፊት እንዳቦ ቆሎ መስራቱን ሆነ የመመገቡ ልምዱም የለኝም ነበረ። የሆነ ጊዜ ነው ጓደኛዬ ስራ ልትረዳ ለእሷ ካዘጋጀችው ዳቦ ቆሎ ይዛልኝ መጣች እና ማታ ክላሴ ስገባ እሷ ያመጣችልኝ ዳቦ ቆሎ በላ ስለነበረ ቅር አለኝ፣ ዳቦ ቆሎ ሲያልቅ ማለት ነው። እና በራሴ ላዘጋጅ ብዬ የሁለተኛ ነው። በጣም ነው የሚጥመው። በጣም እናንተ ሞክሮች። ያው እዚህ ጋር እንግዲህ እንደምታዩት እንደዚህ በትንሽ በትንሽ እየቆርጬ ጨርሻለሁኝ። በምትፈልጉት መጠን ትቆርጡ ታላችሁ። ስኒ ላይ አድርገዋለሁ እዚያ ላይ አድርገዋለሁኝ። እኔ ዘይት ላይ አይደለም ጠብሰው። በዘይት መጥበስ ትችላላችሁ። ፍሮኑን ከታች ለኩስና ወይንም ደግሞ እስቶ ከታች ለኩስና። በየደቂቃው አገላብጠዋለሁኝ። በአንድ በኩል ብቻ እንዳይበስል ማለት ነው። እኔ ከታች ብቻ ነው የለኮስኩት። ከላይ ሳለኩስ፣ ከታች ብቻ ለኩሼ በየደቂቃው ከፈት እያደረኩኝ እኩል እንዲበስል አገለባብጠዋለሁኝ። ከዛን ያው በዚህ መልኩ ይበስልልኛል ማለት ነው። በዘይት ላይ ስንጠብሰው አንደኛ ስናወካ ብዙ ዘይት ነው የምንጠቀመው እና ደግሞ እንደገና ድጋሚ ዘይት ላይ ስንጠብስ ዘይት ይበዛል። ስለዚህ ዘይት ደግሞ ሲበዛ ለጤናችን ጥሩ አይደለም እና እንደዚህ ከቻልን ከቻልን በምጣድ ማመስ፣ ልክ ኢትዮጵያ እንደምናዘጋጀው ማለት ነው። ካልቻልን ደግሞ በዚህ መልኩ ከታች ፍሮን ውስጥ ብናስገባው አሪፍ ነው። ጊዜም አይወስድም። ፍሮን ስታስገባላችሁ በየደቂቃ ነው ሄድ እያላችሁ የምታገለባብጡት ማለት ነው በአንድ በኩል ብቻ እንዲያርብን። ያው እንግዲህ እንደዚህ እንደምታዩት በዚህ መልኩ በስሎልኛል። እንደዚህ አዘጋጅታችሁ ምግብ የሌለበት ቤት የምትሰሩ ልጆች ዱቄቱን ራሱ ባታገኙ በገንዘባችሁ አስመጥጣችሁ እንደዚህ እያዘጋጃችሁ ብትጠቀሙ አሪፍ ነው እላለሁ።